በኋላ ነው እንግዲህ ታዋቂ ሲሆን ነው ወደኋላ ተመልሶ ሰው ኤፍሬም ነው ብሎ ማዳመጥ የጀመረው እንጂ ያኔ በእሱም አልተደመጠ በደንብ። ግን ከህዝቡ ጋር አስተዋውቆኛል የምትለው ስራ የትኛው ነው? ናይልኝ ከእና ና ይልማ ጋ የሰራሁት ናይልኝ። እንደውም በዛ ዘመን ትዝ ይለኛል አንድ ሰርግ ላይ ሚዜ የሆነ አጥር የተደረመሰበት ጊዜ ሁሉ ነበር ይባላል። ያ የይልማ ሰርግ ነው አስ አጥር እስከ መደርመስ በቃ አንተን ለማየት ህዝቡ ፍላጎት የተነሳ ማለት ነው። ያ ያ አይ ቲንክ በዛ ጊዜ በጣም ያው አሁንም አለሱ እንደሱ አይነት ነገር ያው ለወጣት ድምፃውያንም ለነባርም ሰው እንደዛ አክብሮት አለው እና ያኔ ደግሞ በጣም ካሴቱ ወጥቶ ሁሉ ቦታ የሚደመጥበትና በቃ ዩ በጣም ፌመስ ትልቅ ዝና ያገኘበት ሰዓት ነበርና ሰው ጉልቢ ኤክሳይትድ ሲዩ በቃ እንትን ሻይ በጣም ኤክሳይትድ ይሆናል። ሰርጉን ረስቶት ለማን እንደነበረ ሰው አቴንሽኑ ጋ ሆነና አቴንሽኑ ነው ወሰድኩበት። እንደውም እንደዛ ነበር። ኦፍ ኮርስ አ ይሄ ፎቶ እንደው አዲሷል በማሆን እንደገና ከሮሃ ባንድ ጋር ከሆንኩ በኋላ ቅድም ስለው ነበረ ከተማው አጠቃላይ የፍሬም ዘፈን ሆኗል። አዟዋሪዎች የተወሰኑት እንደውም በሌላ ሙያ ላይ የነበሩት ወደ ካሴት ማዞር መጥተዋልና፣ እንደ ይህን ፎቶ ከነሳዎት መሀል አንዱ ነው። ያው እንግዲህ እንደምታውቀው እኔ ብዙ አልዞርም አላቅም፣ ግን ብዙ ተነግረኛል፣ ብዙ ጓደኞች ነግረኛል። ይህን ፎቶ ፌስቡክ ላይ አይቼዋለሁ። እግዚአብሔር ይመስገን ነው። እንግዲህ ያው ሁሉ ነገር ለእኔ ያው አዲስ አይደለም። ብዙ ጊዜ አልበም ሳወጣ ካለፈው ኤክስፒሪየንስ ስለው ስለሚያቅ ጥሩ እንደምሰራ ቲንክ ብዙ ግምት ሰው አለው ማለት ነው። ከጉጉትም ይመስለኛል ጉጉትም ይኖራል ምናምን እግዚአብሔር ይመስገን ነው ይባላል። ታዲያ የኮንሰርትን ነገር ስናነሳ ለምሳሌ አሁን እንደውም ለመላው ተመልካቾች ኤፍሬም በአዋሳ የሙዚቃ ዝግጅቱን ሲያቀርብ የነበረውን ስሜት መጀመሪያ ላስታውስና በአዲስ መልክ እንደዚህ ሳይነት ስራዎችን በኢትዮጵያም ሆነ በመላው ዓለም ለሚኖሩ የኤፍሬም ታምሩ አድናቂዎች ያቀርባሉ። ከዜማ ግብዣው በኋላ ይሄም መልስ ኤፍሬም ይነግረናል። ኮንሰርት ብዙ ጊዜ ያው እንደሚታወቀው አንድ ጥሩ ስራ ትሰራለህ፣ አልበም አልበም ላይ ተጨንቀህ ህዝብ ጋር ታቀርባለህ። ህዝቡ ደግሞ ጥሩ ምላሽ ከሰጠህና ጥሩ አቀባበል ከተደረገልህ ዘፈኑ ከተወደደልህ ኔክስት ስቴፕ እሱ ነው፣ ኮንሰርት ነው የሚሆነው እና እኔም አሁን ብዙ ጥሪዎች እየመጡ ነው፣ ውጭም እዚህም። ኤግዛክትሊ መቼ የሚለውን ነገር አትጠይቀኝ እንጂ በቅርብ ኦፍኮርስ ይኖራል። ኦፍኮርስ ለአትሌቶች የተለየ ፍቅር አለ። ለአትሌቲክስ በአጠቃላይ በጣም አትሌቲክስ በጣም ነው የምወደው እንዴት ነው ይሄንን ኢንትረስት ዴቨሎፕ ያደርኩት ይመስለኛል ገና ኤሌመንትሪ ያለን ድሮ የአትሌቲክስ ውድድር ነበረ በጣም አቴንሽን የተሰጠ ውድድር ነበረ ሩጫ ዝላይ የትምህርት ቤቶች ውድድር ነበረ ዲስከስ ምናምን ከዛ ጊዜ ጀምሮ ነው የማየው ከልጅነት ጀምሮ በጣም ለአንተ የተለየ ቦታ ላይ የምታስቀምጠው አትሌት ማን ነው ከአገራችን ነው ወይስ ከኢንተርናሽናል አትሌቶች ነው? ከአገራችን ማለት ከአገራችን ነው። ክባድ ጥያቄ ነው ጥየከኝ። አንድ ሰው ብቻ ነው ምረጥ ያልከኝ፣ እኔ አንድ ሰው ከምትለኝ ኦፍኮርስ ኃይሌ ዘ ግሬተስት። ምን ጥያቄ ዊዝ ኖ ዳውት ምንም እንትን የለም። ኃይሌ ዘ ግሬተስት ኦል ታይም እና ግን እነ ቀነኒሳ ይሳሉ፣ በጣም ከዛ ማደንቃቸው። ከሴቶች ደግሞ እነ ጥሩነሽ አሉ፣ እነ መሰረት፣ አሁን ደግሞ ወጣቷ መዝገቤ ነኝ ነኛ አሁን ትግሬ ግን አንድ ምረት ካልከኝ ኦፍ ኮርስ። አንተ ራስ ሞክረህ ነበር አትሌቲክስ? በልጅነቴ ያው እንደማንም ሕፃን የመሯሯጥ አለ፣ ኳስ መጫወት አለ። በዛ ደረጃ ነው እንጂ ትምህርት ቤት ነገር አለ። በውድድር ደረጃ ሳይሆን ዝም ብለህ ትምህርት ቤት ስትጫወት እንደማንኛውም ተማሪ አይነት ነገር። ዘፋኝ ባትሆን ኖሮ ብለህ እንደ ሁለተኛም ብታስቀምጠው ይሄ ፕሮፌሽን የኔ የሆን ነበር የምትለው ምን አለ? ዘፋኝ ባልሆን ኖሮ አካዳሚካሊ ጥሩ ነበርኩኝ፣ እና ያው ቀጥልና እስከ መጨረሻው አይደል ነው። በዛ ጊዜ በልጅነት ይህን ሆናለሁ የምለው እንትን አልነበረኝም፣ ግን ያው በሂደት የሚመጣውን ነገር መቼም ኢንተለክቹዋል ሆኖን ነበር ብዬ አስባለሁ። ብዙ ጊዜ ኤፍሬም ሲባል እንግዲህ በተለይ በሩ ስለሚያልቅ ይሆን አላውቅም፣ ከዘፋኞች ኩሩ ኤፍሬም ታምሩ እኔ እንጃ፣ ሩ ነው ወይንስ ሩ ለማምጣት ነው ወይንስ ኤፍሬም በእርግጥም ኩሩ ነው? አዎ ይህን ነገር ለብዙ አመት ሰማው የኖርኩት። ምን አለ መሰለህ፣ እኔ በሁለት ነው የማየው። አንድ ሰው ኩሩና ጉረኛ የሚለውን ነገር ነጥለን ማየት ያስፈልጋል ይመስለኛል። ጉረኛ ለማለት ከሆነ ጉረኛ ማለት ይሄ አሮጋንት ማለት ነው። እንደዛ አይነት ሰው አይደለሁም። ኩሩ ደሞ የሚባለው ደግሞ በኔ ዴፊኒሽን ራሱን የሚያከብር ራሱን አክብሮ ሰው የሚያከብር በቃ በአጠቃላይ በኅብረተሰባችን ውስጥ አንድ ሰው ይሄ ሰው ኩሩ ነው ሲባል የሚያደርጋቸውን ነገሮች የሚያደርግ ሰውም የሚያፈቅር ሰውም የሚወድ ራሱንም ደግሞ አኩርቶ ቤተሰቡን የሚያኮራ በቁም ነገር የሚገኝ አልባሌ ቦታ ውስጥ የማይገኝ ሰልፍ፣ ኮንፊደንት የሆነ በራሱ የሚተማመን ሰው ወዘተርፈ ማዕት ነገር መጥቀስ ይቻላል። ሄድ ያ ከሆነ ራሴን በደንብ አክብሬ ሙያ ይንወዳለሁ ሙያ የማስከበር እወዳለሁ። ፕሪንሲፕል አለኝ። እኔ በፕሪንሲፕል ነው የምኖረው። ላይን አለኝ። ላይን የሚያልፍ ሰው አልወድም፣ እኔም አላልፍም። ለሰው ሪስፔክት አክብሮት አለህ፣ ያንን ፈልጓል። ራሴ መጀመሪያ ራሴን አከብራለሁ፣ ሰውም አከብራለሁ። የኔንም ክብር የሚነካ ሰው ማድረግ አልፈልግም፣ አልወድም። እኔም የሰው ክብር አልነካም። ደግሞ በጣም ኮምፓሽነት ሰው ነኝ። ደግሞ በሌላው ብታይ ደግሞ በጣም ሰው ሲምፕታይዝ ማድረግ ማዝን የዋህም ሰው ነኝ ተጫዋችም ነኝ። በጣም ተጫዋችም ነኝ በተጓዳኝ ማለት ነው። በሌላ በኩል ራሱን የሚጠብቅ ሰው፣ ራሱ ሪዘርቭ የሆነ ሰው እንደዛ አይነት ሰው ነኝ እንጂ ሰው የሚጎዳ ነገር ማደርግ ሰው አይደለሁም። በራሴ ይተማመናለ፣ በጣም በራሴ ይተማመናለሁ። ያ መተማመኔ ደግሞ ሰውን አይጎዳም።

የትኛውም ፓርት አይቶ እንደዛ እንደሚል ሰው እኔ ላይ እንደማደርሳችሁ። አይ እኔ ዘፋኝ በሆን ኖሮ እንደ ሰይፉ ስለሆነ የዘፋኞች መልከ ጥፉ ሰይፉ አታቀመበፉ ነው። ምናልባት ትሩ ለማምጣት ይሆናል ብዬም አሰብኩኝ። ግን አሁን ኤፍሬምት ሲባል ነው መጀመሪያውን ብዙ ሰው የሚለው። እኔ ባፈ ታሪክም አቀው ምንድን ነው ስቴጅ ላይ እየዘፈነ የሆነች ልጅ አብል ሸለመችው። ከዛ በኋላ ማነሽ ይሄን አብል የሰጠሽን ሴት መተሽው ሰጂ አለ የሚባል ነገር አለ። ምናልባት በአፈ ታሪክነት ነው ይሄ ሲወራ የነበረው። ኤፍሬም፣ ይሄ ነገር የምር የተከሰተ ነገር ነው? አዎ ድሮ ተከስቷል። አክቹዋሊ እንዲያውም መግነኑ ይገርመኛል ሁሌ፣ እና በዚህ ደረጃ መውራት ይገርመኛል እንጂ በጊዜው ያው ወጣት እያለውን ነው የትምህርት ቤት ግራጁዌሽን ይባል ነበረ፣ ክለብ ውስጥ እየሰራን ይሄ የሴንት ሜሪ የናዝሬት ስኩል የተለያዩ ብቻ የሃይስኩል ግራጁዌሽን ትምህርት ቤት ነበረና በዛ ጊዜ እኔ ጓደኛ የነበረችው ልጅ አንድ ትምህርት ቤት ውስጥ ትማራለች፣ እና የመጨረሻ የነሱ ግራጁዌሽን ቀን ሂልተን እንሰራለን፣ እና ስንሰራ ምንድን ነው ልጅቷ ትንሽ በቤተሰብ በችግር የተማረች ግን ጎበዝ ተማሪ ነች። ጓደኛዋ ደግሞ በተቃራኒ በጣም ትንሽ ጥሩ ቤተሰብ ያላቸው ሀብታም ልጅ ነገር ነች። እና እኔና ልጅቷ በዛ ጊዜ እንዋደዳለን እንፋቀራለናል እና ከዛ በኋላ ልጅቷ ከኔ ጋር ነገር ምናምን ፈለገች መሰለኝ ያችኛዋ ማለት ነው እና እኔ አላቅም ልጅቷ ስትነግረኝ ነው ነገረችኝ አሁን ቤተሰቦቻችን ይዘን የምንመጣው እዚህ ቦታ እሷም ቤተሰቧን እኔም ደሞ ቤተሰቤን ድሃ ቤተሰቤን ነው እሷ በሀብቷ ተማምናነ በምናም እንዲ ልታደረግ ነው ወርቅ ገስት አንተን ኢምፕረስ ልታደረግ ና እንዲ ልታደረግ ነው ምትወደኝ ከሆነ ለምን ይሄንን ነገር ሪቨርስ አታደረገውም በራስ መንገድ ምናምን ስትል ያሳዘነችኝ በጣም እና ያኔ ጎረምሳኔ ማሰላሽ ማሰብም አልችልም እና መታለች ዋለክ እንደደነፋችሁ መታ አድርገችልኝ ማለት ነው። እሺ እና ከዛ በኋላ አረና ዋትዱ ዘፈኑን የዘፈንኩ ሳይ ሲጨቃጨቁ ድምፅ ተሰማኝ። አንቺ ምናምን ስትላት ሰማሁኝ። በጣም አይ ወስ ሶ ፒስድ ኦፍ በጣም ተናደድኩኝና ያኔ ነው አይሰጥሽልኝ፣ እንደገና መሸለም ፈልጋለህ አንቺ ብዬ ጠሯት፣ ሰጠኋት። እንደዛ ማለት ነው እና ሰው ተነገጠ ምናምን ተባለ። እንት ስሜቴ ጥሩ አልነበረም እንደዛ ያን ነገር ስሰማ እና ልጅቷን ፕሮቴክት ለማድረግ ብዬ እንደዛ አደረግኩኝ። በዛ ጊዜ ግን ይህን ያህል መጋነኑ ያኔ ኧረ በጣም ገርሞኛል። እያንዳንዷ ነገር የሚወራ የነበረውና እና እንግዲህ ያስብ በጣም ይህንን ታሪክ የማያቅሰው የለም ብዙ ሰው የሚጠይቅሀል ብዬ አስባለሁ። ሰምቻለሁ ሰምቻለሁ። ይህን ጉዳይ መመለስ አለብኝ ለዚህ ነው። ከዛ ውጭ ምናልባት እዚህ ሀገር የነበረ የሙዚቃ ህይወት የሚያበቃበት ወይም ደግሞ ወደ አሜሪካን የምትሄድበትን አጋጣሚ እንደውም መጀመሪያ ጊዜ ኤፍሬም ታምሩ እንደ ቴክሳስ ኮፍያ አድርጎ ስቆ የተነሳው እዛ አልበም ላይ ነው፣ ይባላል እስከዛ አልበሞች፣ ፖስተሮች ልብ ብለካያቸው ፖስተር ትል ነበረ፣ እና ለመጨረሻ ጊዜ ይል ነበር። ያ እስቲያችን አጋጣሚ አስታውሰ ነገር ፒክቸሩ በተነሳ አሚን ፒክቸሩን በተመለከተ የኢትዮ ሙዚቃ ቤት ባለቤት አቶ አስራት ባ የሚባል ነበር፣ እና ድንገት ነው እሱ ሱቅ ሄደ ልጋስቱ የተሰራ ነው ድንገት ነው

እኔ ሄድኩበት ምን ምክንያት የለኝ። ማንም ሰው ያኔ ወጣት ነ ሲሄድ ሁሉም ሰው አሜሪካ ሄድ ይፈልጋለም። ይህን ያህል ምክንያት ኖሮኝ አደለም፣ ምንም ነገር ሆኜ አደለም። ግን በቃ ነው ወደ አሜሪካ ሄድ ትፈልጋለ፣ ማየት ትፈልጋለ፣ ሄደ ጎብኝተ አሜሪካ በሙቪም በምንም ምናየ አደለም ከድሮ ጀምሮ። እንደውም በዛ ጊዜ ምን ይባላል ከሞትና ከአሜሪካ የሚቀረ የለም ብራ የተባለ ቀልድ አለ ምናምና። ሁሉም ሰው ሄድ ይፈልግ ነበር። ቻንሱን አገኘ ሄድኩ ይበቃ። ግን እቀራለሁ ብያል ነበር። ሄድኩት ሲሄድ ያው በአሜሪካን ቆይታ ኮሌጅ ሁሉ ገብተህ ነበር? አዎ ገብቼ ነበር። እንደ ሄድኩኝ እንደውም ትልፌትን የገባሁት ኖርዘርን ቨርጂኒያ ኮሚኒቲ ኮሌጅ ይባላል ቨርጂኒያ ያለ ኮሌጅ፣ እዛ ገብቻ አለሁ። ስድስት ወር የቋንቋ የግድ ያስተምሩሃል እና ይፈትኑና የሆነ ቦታ ሌቭል ያደረጉሃል። ስድስት ወር ቋንቋ፣ ከዛ በሁለት ዓመት ደግሞ እነዚህ ኤሌክቲቭ ኮርሶችን እየወሰድኩኝ ቆየሁኝ። እዛ ጨርሻለሁ። ምን ነበረ ልብትማር ምን አይነት ትምህርቶችን የመከታተል ሀሳብ ነበረ በጊዜው? አክቹሊ፣ ቢዝነስ አድሚኒስትሬሽን ነበር የጀመርኩት ማስበው ወደፊት የራሴን ቢዝነስ በሙዚቃም ከፍቼ እንዴት ማስተዳደር እንዳለብኝ እንደሱ እንደ ይሄ ማኔጅመንት፣ በእንደዛ አይነት ነገሮች መሄድ ነበር የፈለግኩት። አቋረጥኩ እንጂ እንደዛ ነበረ አካሄደ። በተለይ አሜሪካን ከሄድክ በኋላ የምታወጣቸው አልበሞች በመላላክ ነበረ ስቃይ እንዳለው ይገባኛል። መሀል ላይ ደግሞ የሆነ ኮንትሮባንድ የሚባል አልበም ከአሜሪካን ከእጃችሁ እንዴት ናፍልትኩ የወጣው እሱ አልበም ትዝ ይላል እሱ ታሪክ ያው አሜሪካ ልክ እንደ ሄድኩኝ ነው መሰለኝ ኧረ ነው በሄድኩኝ በሁለት ዓመቱ ምናምን ነው እና የመጀመሪያ አልበም ያው እየተላላክ ነው የተሰራው። ከዚህ ኤሌክትራ ሙዚቃ ቤታ ተሾመ ዜማዎች እየመረጠ ይልካል ወደዛ፣ ማለት ነው የተመቸኝን ዜማ ነው እዛ ካሉ ባንዶች ጋር እየሰራሁ ምኑ እያልኩኝ። በጊዜው ይሄ ሴንሶርሺፕ የሚባል ነበር ይሄ ሴንሶር የሚባል ነገር ነበረ እና የሙዚቃ ሙያተኞች ማህበር ነበር ሴንሰር የሚያደርገው፣ በዛ ጊዜ እና በዛ ጊዜ ደስ የሚለው ምንድን ነው፣ ዘፈንህ ግጥሙ ሴንሰር የሚደረገው ማስታወቂያ ሚኒስቴር ነው የሚያደርገው፣ ዜማህ ደግሞ ሙዚቃ ሙያተኞች ማህበር ነው ይመስለኛል። በአነሳሳት እርግጠኛ አይደለሁም። ሁለቱን ሙዚቀኛ ሙዚቀኛ አይ ነው ብቻ ኤኒዌይ ሴንሰር ይደረጋል እና ምንድነው የሚያደርጉት ግን የዜማው ደስ የሚለው ዜማው የሰው አለመሆኑ ከዛ በፊት የተዘፈነ ያለመሆኑን ቼክ ያደርጋሉ። ሁለተኛ ዜማው ደግሞ በስለት አለ ወይ? የምትዘፍነው ዜማ ለህብረተሰቡ ወይም ደግሞ ለህዝቡ ቀርቦ እውነት ያጣጥመዋል ወይ? የሰው ጊዜን የምታቃጥለው ማይረባ ዘፈን ዝም ብሎ ያወጣ፣ እሱ ሁሉ ቼክ ያደርጋሉ። ይሄ ሁሉ ነገር ካለፈ በኋላ የሰው አይመስልም፣ ማንም ሰው ዘፈን አይመስልም፣ ከአሁን በፊት ሰውም የተጫወተውን ዘፈን አይደለም የሚጫወተው በዛ ላይ ደግሞ በሳል ዜማ ነው ጥሩ ያ ዜማው ነው የሚለውን ነገር አጣርተው አለፈ ሲባል ነው መስራት የምትጀምረው እንጂ፣ መጀመሪያ የምትዘጋጀው ያው ለሳንስሮን ለመላክ ነው። እንደዛ ነው። ይህን የሚተላከው በዛ ጊዜ ዜማ አቶ ትሾ መላክ ማለት ነው። ከዚህ ከኤሌክትራ መስጋጭ ባለቤት ሰማኋቸው የመረትኳቸውን ዜማዎች ከአበጋዝ ጋር ሆነን ዝም ብለን በኪቦርድ ፋይናላይዝ አድርገን አይደለም እንደውም በዛ ጊዜ የምንነበረ በጣም አሪፍ አርገህ ከላከው ብዙ ጊዜ እዚህ ያለው ኮምፒቲሽን ምናምን እንዳይወድቅብህና፣ አንዳንዴ ይህ ነው እዛ ውስጥ የሚሰሩ ሰዎች አንዳንዴ ኮራፕት ናቸው፣ እና ይህ አሪፍ ነገር ነው ብለው እንዳይጥሉብህ አውቀህ እንደውም ዝም ብለህ አላለ የመጨረሻ ችሎት አንሳት ትጠቀም ምናምን አድርገህ ነው ምትልከው። ግን እንዳይጥሉትም ደረጃ አርገ በዛ ደረጃ ነበረ የተላከው። ሲላክ አይሮ ነው እስከዛሬ ስ ሚስቴሪየስ ነው። ሚስትሪ ማን እንደወጣው አይታወቀም። እኔ የሰማሁት ከፖስታ ቤት ነበር። የሚባለው ሰው ፍቅር ስለነበረው በዛ ጊዜ ሳይጠግበኝ ዝም ብያለሁ። ምንም ጎሎብኝ አይደለም ናፍቆት ስለሆነ ወጣ። በዛ ጊዜ ካሴት ዘጠኝ ብር ነው የሚሸጠው፣ ግን እስከ አርባ ብር ምናምን በጣም እንደውም እዛ ላይ እምወዳቸው ዘፈኖች ነበሩ፣ ከተራራ ወዲያ ናፍቆቴ የሚገርም ዘፈን። እነሱ ነሱ እንደገና ቢሰሩ ሁሉ ላለው። እግዚአብሔር ያውቃል እንግዲህ። ዋናው እድሜ ይስጠን እንጂ እንሰራዋለን። እፍዬ፣ ስላንተ የሙያ ጓደኞችህ የተለያዩ መልእክቶች አሉና እሱን አይተን እንመለስ።